ምን ለምን እንዲያሽካል ከተባ ካሉኝ ምን መልስ እንሰጣቸው ነው። ያሳደጉኝ ወንድሞች አሉ ቤተሰብ አለኝ እዚህ ለፍቶ ያሳደጉኝ እነሱን ቀና ብዬ ሳይ አፍራለሁ። ስለዚህ ስርዓት ይዘው ለእነሱ ነው እንጂ እናንተ ቆሻሾች ማለት ነው ዩ ዶንት ዲዘርቭ አለንም ሪስፔክት ምንም ነገር ዲዘርቭ አታደርጉም። ግን እነሱን አፍራለሁ አፍራለሁ። እነሱን ለምን እንዲያሽ ቢለኝ ለወንድሜ ምን መልስ እሰጣለሁ ለምን እንዲያ ሲብለ ለባለቤት የምንመልስጠን ለጓደኛ የሚያከብሩ ሰዎች አሉ። በነገራችን ላይ የኦሮሞ ኦሮሞን የሚመሩ ሰዎች አሉ። ማከብራቸው ጂጂ እንደምታውቀው ለምን እንዲያ ችካሉ የምንላቸው ነው። ለእነሱ ስል አንገቴን ዝቅ እላለሁ። እኔ እኮ እኔ ጫንቱ አረነ ጂጂ ስትናገር በታዋቂ ሰው ትልቅ የኦሮሞ አባት እኮ ከእሷ ጋር የሆነ ነገር አለው ብላለች ብላ ስትለ ጂጂ ሽምቅቅ ያልኩት ቢሆን እንጂ እንደናንተ ስናየኛ ምናልባት ቤት ኪራይ ከፍልልኛል ላከራየሁ ያን ታች ቤቴን እኔ ቤተሰዎች ሲያሳድጉኝ ሲጀምር ከወንድ እኩል ነሽ፣ ዶክተር ትሆኛለሽ ነው እንጂ ያሉ ገራሽን ታከራይተሽ ዶክተር ታገቢያለሽ ወይ ደግሞ የሆነ ሰው ቤት ስለገባ ከወንድ እኩል ነሽ። እኔ በህይወቴ እግዚአብሔርን ብዙ ባለጊ ይቻለን ብዙ አልፈናል። ግን ኦሮሞ ታጋዩ ነው ያከብራል። ለታጋዩ በጣም ብዙ መስዋዕት ከፍሏል። ልጆቻችን ለራሳቸው አይደለም፣ እስረኞቻችን

አንዳንድ ትልልቅ ሰዎች ለኦሮሞ ድምፅ የሚሆኑ ሰዎች እሷ ቤት ገብተው እኔ አሁን እኔ ይቀጥታሉ ግን እንዲህ ለምቀልደ ለምጫወተው እንኳን በፊት አሁን እንኳን አይ ዶን ኬር አይመጥናቸውም። እኔ ቤት የኦሮሞ አክቲቪስቶች የኦሮሞ ድምፅ የሚሆኑ ትላልቅ ሰዎች ችላለ እንደዚህ ኦሮሞን እያዋረደች

ማን ምን ነው እንደ ኦሮሞ ኦሮሞ ኦሮሞ የሚሞትልሽ ኦሮሞ እስር ቤት እየሰባጠቀ ያለው ለአንቺ ዛሬ ብዙ አለ። ኦሮሞነት

ስላጠነከራችሁ እናመሰግናለን። እጃችን እንድንሰበስብ አፋችን ስንሰበስብ ስላደረጋችን ተንክዩ ሶ ማች። ነገር ግን የስድብ ድግሪ የለውም፣ ቢኖረውም ደግሞ አንቺ የመናገር መብት አለሽ፣ እኔ የመናገር መብት የለኝም። እሱ ይመቻችሁ ስለማትመጡ ይመቻ ነው ምንጭ የተኳችሁ